ዛ ነው አይታችሁት ከሆነ ጾመን፣ ጸለይን፣ ሰገድን፣ መጽወትን፣ ግን ምንም ለውጡን እያየውት ስላልሆነ ባቆሞስ፣ ይሄ በነገራችን ላይ የሰይጣንም ሀሳብ ነው። በነገራችን ላይ ጾርን ፈተናም ጭምር እየተዋጋ ያለን አንድ ወታደር ትጥቅህን ፍታ ብትለው ዝም ብሎ ይፈታልህ ማለ። ግን አገር ሰላም ነው ውጊያውም እኮ ጠፍቷል ምናምን ብትለው ትንሽ ሊያንገራግር ይችላል። ሰይጣን እንዲህ ነው በነገራችን ላይ ትጥቅ ለመጀመሪያ ሲያስፈታ የሚሰጠው ሀሳብ ምንም ብትዋጋም ለውጥ አታመጣም ነው የሚለው። ሺህ ዓመት ብጾን ብትጸልይ ምንም ጠብ የሚል ነገር የለም። ይ ችግር የለም እሱን እግዚአብሔር ነው የሚያውቀው ብለን ልክ ስንገፋ ደግሞ ውጊያውን እንዳለ እሱ ደግሞ እየተሸነፈ እንዳለ አድርጎ እንዲሰማ ያደርጋል። እየሰማችሁ ነው። እንዲሰማ እንዳሸነፋችሁት አድርጎ እንዲታወቅ ያደርጋል። ከዛ በኋላ ደግሞ ልክ እንደዚህ አይነት ስሜት ውስጥ ደግሞ ፈተናው ምንድን ነው እንግዲህ ቅዱስ ጳውሎስም ሲናገር ትግላችን ከስጋና ከደም ጋር ሳይሆን ከምን ጋር እና ከዛ ከረቂቁ ሰራዊት ጋር አሸነፍኩኝ የሚለውን ስሜት እንዲያድርበት እሱን ጥጥቅ የሚያስፈታ ነው በነገራችን ምክንያቱም ሰይጣንን አሸነፈው ድል ካረቀው ከሰው ጋር መዋጋት ምን አስፈለገው ሰው ላይም አድሮ የሚያዋጋው ማን ስለሆነ ራሱ ስለሆነ ማለት ነው አሁንም ይሄንን ስልቱን አውቀው አይ አንፈታም ያሉትን ደግሞ ይጨምራል ፈተነው ምን ያደርጋል መሰላችሁ ልክ እንደዚህ አይነቱን ሶስተኛው ደረጃ ላይ ሲደርሱ ደግሞ እሱ ትጥቁን በጣም አደርጅቶ መጥቶ በጣም አድርጎ ይፈትናቸዋል። ከነሱ በላይ ጭፍራዎቹን ይዞ ማለት ነው። ታስታውሱ ከሆነ አባ ጳኩሚስ ይህንን አይነቱን ፈተና ረዴተ እግዚአብሔርን ምክንያት አድርገው አሸንፈዋል። እና የገዳሙ የበላይኛው ክፍል ላይ ከረዳቸው ጋር ወጡና ከላይ የሚታየው በዚህ በኩል መነኩሳቱ የሚኖሩበት በዓት አለ፣ መነኩሲያቱ ማለት ነው። በዚህ በኩል ደግሞ ዓለም አለ እና ከዓለም በጣም ሺህ የሆኑ አጋንንት ሰራዊት ወደዛ ቤተ መነኮሳት ወይም ደግሞ ወደ ገዳሙ እየዞሩ ይመጣሉ እና አባ ጳኩሚስ ደነገጡ። ሲመለከቱ ሁሉ ጦር ነው፣ እንዲህ ያለብን ኧረ ጉድ ነው አለ። ከዛ ያኑ አባት ደግሞ ምናሉት ፊትህን እስኪ ወደ ገዳሙ በደንብ ዘለግ አድርገህ መልሳል ወደ ገዳሙ ሲመለከት ሊያጠቋቸው ከመጡት አጋንንት እጥፍ ድርብ የሆኑ እልፍ አእላፍ መላእክት ደግሞ ቆሞ እየጠበቁ ነው የሰይጣን ሶስተኛው ፈተናው ተደገባችሁ ጦሩን በሙሉ ይዞ የሚመጣው የሚረዳን እንደሌለ እንድናውቀው ያክል ልክ አሁን ሲጾም ሲጸልይ በትሩፋት ህይወት ሲመላለስ ጦሩን በሙሉ ያዘም ምንም ሺህ ዓመት ብትጸልይ ምንም ጠብ የሚል ነገር የለም ለማለት ማለት ነው ተስፋ ለማስቆረጥ ይሄንን ፈተና ድል ያደረገ ሰው በመጨረሻም ያው ተስፋ ቆርጦ ምንም ዋጋ የለውም ማለት ነው ብሎ ያቆመው ልክችን ፈተና ግን ያለፈ ጊዜ ላይ ግን ረድኤቱ የእግዚአብሔር ቸርነት ጸጋውን ለማወቅ የሚችልበትን ሀብትም ጭምር ያሳጣል። ሰው ትዕቢት ሳይርቅለት በነገራችን ላይ ስለ ትሕትና ስለ ራሱ ማወቅ አይችልም። ጥያቄን ጠይቅበት። እናመሰግናለን መምህራችን፣ እግዚአብሔር ያክብርልን። እየተናገረ ያለው ነገር ትክክል ነው። የሚገርማችሁ ነገር በዚህ ልክ ስለ ዲያብሎስ ፈተና ሲያብራራ ወንድማችን ማንም ሰው እንዴት ሰይጣን ሰይጣን ትላለ፣ ስለ ሰይጣን ይህን ያክል ለምን ታብራራ ለሚለው የለም። እኛ ግን ስልቱን እንዴት አድርጎ ሰው እንደሚያጠቃ፣ እንዴት እንደሚያሸንፍ፣ እንዴት አድርጎ በአዳም ልኮ እንደሚያስመልክ ስናብራራ ሁሌ አጋንንት አጋንንት ለምን ትላላችሁ ብሎ ደግሞ እኛን ይቃወማሉ። እና ቃሎት ያሰማለን። እንደዚህ ነው ጠላት ዲያብሎስ ሰዎች እንዴት እንደሚያጠቃ ማስተማር ነው። ስለዚህ እንግዲህ አጉሚስን ጠቅሶ ገዳማት ላይ እንዴት እንደሚፈተና እንደሚያመጣ ለም የሚጸልዩ አባቶች ጋር እኮ ነው። ይህንን ለነ ጸጋይ ክፍሌ አድርሱላቸው፣ የዚህ ልጅ ትምህርት አድርሱለት። እንዴት ሰይጣን በዚህ ልክ ይፈትናል። እኛ አሁን መቶ እንደዚ ያደረገኝ እንደዚህ ሆነ እንደዚህ እኛ እንዲያውም በጣም ተራ ኃጢአተኛና ቆሻሾች ነን። መቶ ፈትኖን አሸነፍነው፣ ሊያውም በስግደት በቅዱስ ቁርባን አባቶች ባስተማሩን ልክ። እሱ ወንድማችን ሲያስተምር እንዴት ነው እንድንሆን የሚፈለገው ልክ አሁን እነሱ አባቶች እንዳለፉት አ እንድንሆን የሚፈልገው ልክ እንደዛ አድርገን አሸነፍ ነው ብለን ስንማር ደግሞ ስንናገር ደግሞ እኔን አይነካኝም እንዴት አንተን ነካ ይላሉ። በዚህ ልክ የነካህ እኮ ሰነፍ ስለሆንክ ነው። ክርስቲያን አይደለም፣ ኦርቶዶክስ አይደለም። አረ ገዳማት ውስጥ ብትሄዱ የሰጣን ፈተና ጾር እንዴት እንደሚፈትናቸው እንዴት የማወቅ ያቅታቸዋል። ነው ደግሞ ጥያቄ ወንድማችንም ብቻ አይደለም አባ ገብረ ኪዳንም ሊሆን ይችላሉ ሌሎችም ስለ አንዳንድ ጊዜ የሚናገሩትን ሰማና ታዳኛ ምን አለን? እኛም እኮ ያለው ይሄንን ነው ብለን እ አንዳንድ ጊዜ ሰማና ትምህርታቸውን ሰማለው ስርዓቱና ለምንድነው እኛ ስታዲ ይሄንን ነው ራሱ ስናስተምረው የምትቃወሙ? እንዲህ ነው የሚፈትነው፣ በዚህ ልክ ነው የሚፈትነው። አሁን እንዴት በሀሳብ እንደሚፈትን እየተናገረ ነው ወንድማችን፣ በሀሳብ እንዴት ራሱን አደራጅቶ እንደሚመጣ ግን ከዚያ የበለጠ ደግሞ የእግዚአብሔር መላእክቶች ከኛ ጋር እንደሆኑ እንዴት እንደምና ነቢዩ ኤልሳ ላይ እናያለን። ጊያዝ ምንድን የሆነው? ወየው ተከበናል ሲል ጊዜ እግዚአብሔር ሆይ አይኑን ክፈትለት አለ ነቢዩ ኤልሳ። የጊያዝ አይን እንዲከፈት ተማምረናል። ይሄ ጊያዝ ሰንበት ተማሪው ጊያዝ፣ ረድዑ ጊያዝ፣ ዲያቆኑ ወይም ጊያዝ መንፈሳዊ ነኝ ባዩ የሰራ ወጥ እንኳን የማይጣፍጥለት መራራ ወጥ የሰራ በትር፣ ሂድና ህፃኑ ሊያስቀምጥ ሲባል እንኳን ሙትን ማስነሳት ያልቻለ እምነቱ ጎዶሎ ስለሆነ ማንን ነው ማየት የቻለው? የተከበበበትን ሰራዊቶችን መናፍስትን ብቻ ነው? ወይም ደግሞ ጠላቶቹን ብቻ ነው ማየት የቻለው? ወይም የሶሪያ ወታደሮችን ብቻ ነው ማየት የቻለው? ለምን ሕይወቱ ይናገራል። ጊያዝ ሰንበት ተማሪ ነው። ለምንድን ነው እንደዚህ ያልኩት? ከነብዩ ስር ስለሚቀመጥ፣ ቤተክርስቲያን ነኝ ነብዩ ግር ስር ነኝ ሁልጊዜ አባቶች እግር ስር ነኝ ብሎ የሚያስብ ስለሆነ። ግን የሞተውን ልጅ እንኳን ለማስነሳት እንካይን በትር ህፃሉ ላይ ያስቀምጥበት ሂድና ከሞት አስነስተ ጠብቀኝ ብሎት እንኳን አላደረገውም። ወጥ ስራ ተብሎ እንኳን የመራራ ወጥ ነው የሰራው። በወቅቱ ቃሉ ትንሽ ቀላል አድርጋችሁ እንዳታዩት፣ ያገኘውን ቅጠል አጭዶ ነው ወጥ የሰራው፣ ቅጠል ዝም ብሎ ሰብስቦ ማለት ነው። እና ግብስብስ የሆነ አስተሳሰብ ያለ ሰው ግብስብስ የሆነ ስራ ነው የሚሰራው። ያ ግያዝ የሚባል ሰው አስቡት፣ ተከበዋል፣ በሶሪያ ወታደሮች ወየው ተከበናል ሲል እግዚአብሔር አይኑን ክፈትለት አለ። ከዛ ደግሞ ምን አየ? ከነዛ ከጠላት ከሚባሉ ወታደሮች በስተጀርባ የእግዚአብሔር መላእክቶች ሰይፍ ይዘው ቆሙ አየ። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ተብሎ እስኪነገር ድረስ ሆነ ማለት ነው። ምን አየህ ሲባል ተንፈሳል። አንዳንዴ ቅዱሳን ካልጸለዩልን ገልጦ የሚያሳዩን ጠላቶቻችን ብቻ ሳይሆን መላእክትም ከኛ ጋር እንደሆኑ ትምህርቱን ገልጦ የሚያሳዩን መምህራን ወይም ሪሰርች ወይም ጥናት ካልተደረገ አስቸጋሪ ነው። ሰው የሚደነብረው የጠላትን ሴራ ብቻ እየሰማ ነው። ስለዚህ ይሄ የኛ ትምህርት ደግሞ ምንድነው? ገጠመኝ ብዬ ሳቀርብ ለምሳሌ እንዴት አድርገው ሰይጣንን እንዳሸነፉት በምን በቤተ ክርስቲያናችን ሕግና ሥርዓት መሰረት ነው መናስተምረው። እንደ ግያዝ ጠላትን ብቻ አይደለም የሚያያችሁት፣ እግዚአብሔርንም አመስግናችኋል። የቆረቡ ሰዎችንም ታሪክ ለማቀርብላችሁ ያ ማለት እግዚአብሔር እንዴት እንደሚያሸንፍ ነው። ወንድማችን ሲያስተምር ምን አለ እንዴት አድርገው መነኮሳት እንደደነገጡ ከዛ በኋላ ግን እግዚአብሔር ምን እንዳሳያቸው የተናገሩ። ይህንን ትምህርት እኛ በእኛ አፍ ሲነገር ሌላ ነው የሚመስሉ፣ ትርጉሙ ሌላ ይሆናል። መርጦ አልቃሽ ይሆናሉ ማለት ነው። ይገርማል። ለማንኛውም ቀረት ያስማል። ወንድማችን ሲቀጥል ያለውን አንዷ ቅርንጫፉ አይደለም አንዷ ቅጠል ብትወድቅብህ ትጎዳሃለች። እርግጠኛ አንዷ ቅጠል ማለት አንዷ ቅጠል አንተ ጋር ብትወድቅ አትጎዳኝም ው? አዎ፣ አይ ምን ላይ ብትወድቅ ነው ማለት ያለብህ፣ አይነህ ላይ ብትገ ተጨናንሰህ ልትወድቅ ትችላለች። ቅጠል አከማለ ዲያብሎስ ቅጠል ልብህ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አደለም። ቅጠሏ አንሳ እንኳን አንተ አይንህን ልታጠፋ ትችላለች። የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ። ዛፍ እኮ አደለም የወደቀ ዛፍነት የለውም ዲያብሎስ። በዚህ አጋጣሚ በጣም ወዶ መምህር ነው። በቃ አሁን ቤተክርስቲያን ያለቻት አንድ ጥሩ አፖሎጂስት ነው። በቃ ጥሩ የሆነ ሊቅ ነው። እወደዋለሁ እንዲያውም ቢመክረኝ ሁሉ ደስ ይለኛል፣ ቢያስተምረኝ እንደዚህ አይነት አባቶችን መቅረብ ትህትናው ደስ ይላል። ሲናገር አመዛዝኖ ነው የሚመልሰው። የምናስተምረውን ትምህርት እንኳን እራሱ በተወሰነ መልኩ የማይደግፍ የሚቃወም ቢሆንም እንኳን ልሰማው እሞክራለሁ። ለመሰለች ቢያንስ የተወሰነ እውቀት ያላቸው ሰዎች ስትወያዩ የምጠይቋቸውን ጥያቄዎች ሲመልሱ በእውቀት ነው የሚመልሱት። በትክክል አንብበዋል። አውቃለሁ ሳይሆን የሚሉት ማወቃቸውን በትምህርታቸው እናውቃለን እኛ እኮ ሊቃውንትነን የአራት ዓይናንን ቢያንስ የመጽሐፍት መምህር ነን ብለው ሳይሆን ማለታችን መሆናቸውን ነው የምናውቀው። በምን በትምህርታቸው ስለዚህ እውነት ነው። ይችቅጠል ቅጠል ብትወድቅ ትጎዳሃለች ወይ ሲባል አይ አትጎዳኝም አለ። እርግጠኛ አትጎዳህም ሲባል ጊዜ አይ አትጎዳኝም አለ። ግን ትጎዳለች ያችቅጠል ለምን ምኔ ላይ ብትወድቅ ነው የምትጎዳኝ ያችቅጠል እዚህ ግንባሬ ላይ ብትወድቅ አትጎዳኝም፣ ግን አይኔ ውስጥ ብትወድቅስ የጦቢት አባት የጦቢ አባት ጦቢት መጽሐፈ ጦቢት ላይ ማለት ነው። ምኑ ላይ ነው የወደቀበት የዶሮ ኩስ፣ የወፎች ኩስ አይኑ ላይ ነው የወደቀበት። ከዛ አይኑ ታወረ። አይኑ ስለታወረ ልጁን ጦቢያን ላከው ይላል። ልጁን ጦቢያን ላከውና ወለተ ራጉኤልና ግብቶ መጣ። የራጉኤል ልጅ ማለት ነው። ራጉኤል የሚባል አንድ ጥሩ የሆነ መልካም ሰው አለ። ልጁ በጭኗ ላይ ሰባት አጋንንቶች ተቀምጠውባት ጭኗ ላይ ዳሌዋ ላይ ማለት ነው። ያገባቻቸውን ባሎች በሙሉ ይገልባት ነበረ። ስታገባ አብራቸው ስተኛ ሲሞቱባት አልጋ ላይ ደርቀው ሲገኙ አስማንዲዮስ ወይም አስሞቴዎስ የሚባል መንፈስ አርፎባት። አስቡት እንግዲህ ይቺ ሴት መከራዋን የምታይ በጣም ቆንጆ ሴት ናት። ግን መጨረሻ ላይ ጦቢያ መጥቶ ቅዱስ ሩፋኤል አዞት አግባት እሷ ላይ ያለውን አስማንዲዮስ የሚባለውን አልጋ ላይ የተቀመጠውን ባሎቿን የሚገልባት ትዳር የሚበትነውን፣ ይሄ ባልና ሚስትን ፊትና ኋላ ጀርባ ለጀርባ እንዲተኙ የሚያደርገውን ይሄን መንፈስ አንተ ትመተዋለህ ብሎ በተሰጠው መድኃኒት ቅዱስ ሩፋኤል በነገረው መሰረት ከገነት የመጣውን አሳ ጉበት አጨስበት ብሎ ያንን ጉበት ሲያጨስበት ያ መንፈስ ደንግጦ ወጥቷል። እንግዲህ ቅዱስ ሩፋኤል ባዘዘው መሰረት ማለት ነው እና ጦቢያ ይችል ሚስቱን ይዞ ወደ አገሩ ሲመጣ አይኑም የበራለት በዚሁ ነው። ግን የወደቀበት ከአይኑ ላይ የወደቀበት ምንድን ነው? የወፎች ኩስ ነው። ወድቆበት ዛፍ ስር ተኝቶ እያለ ኩስ ወድቆበት ነው አይኑ የታወረው። ቅጠሏ ብትወድቅ አለ አይን ትጎዳለች፣ አለ አይን ስትጎዳ ደግሞ መላ ሰውነት ይጎዳል። ሰይጣን እንደዛ ነው። አያችሁ እንዴት እንዳብራራ በደንብ ስሙት። ደግሜዋለሁ። ቆንጆ ማብራሪያ ነው። እኔን አይነካኝም፣ ስልጣን የለውም፣ አርባ ክንድ ከኔ ይርቃል፣ በስማም ስለው እኛ ቤት ዛር አይመለክም ምናምን የምት ትቢተኛና የምትሉ ወጠጤ አስተሳሰብ ያላቸው ሰዎች መምህራችሁን ስሙ። ያው እየተናገረ ነው። ትንሽ እየስተት ካገኘ ከእናንተ ላይ ትንሽ ቀዳዳ ካገኘ እንደ ቻሌንጀር ነው ህይወታችሁን የሚቀይረው። በደንብ ስሙት፣ እደግመዋለሁ። የዚህ ልጅ የዚህን መምህር ንግግር አንዷ ቅርንጫፉ አይደለም፣ አንዱ አቅጠል ብትወድቅብህ ትጎዳለች። እርግጠኛ አንዱ አቅጠል ማለት አንዱ አቅጠል አንተ ጋር ብትወድቅ አትጎዳኝ ተው። አዎ፣ አይ፣ ምኔ ላይ ብትወድቅ ነው ማለት ያለብህ። አይንህ ላይ ብትገ ተጨናፍሰህ ልትወድቅ ትችላል ይቺ ቅጠል። አቀማለ ያብሎስ ቅጠል ልብህ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አይደለም ቅጠሏ አንሳ እንኳን አንተ አይንህን ልታጠፋ ትችላለች። የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ ዛፍ እኳ አይደለም የወደቀ ዛፍነት የለውም ዲያብሎስ አንድ ተራ ቅጠል ነው። ግን ዓለም ልቡን ሰጠው፣ ዓለም አቅሙን ሰጠው፣ ህይወቱን ሰጠው። ቅጠሏ አንተ አሁን አትጎዳኝም ማለት አዎ፣ የሆነ እራስ ላይ ምናምን ምናምን ቢያ ማረፉንም አታውቅም። ቅጠልማ በቃ ተራ ነገር ነው ግን አይደለም አሁን፣ ዲያብሎስ የዓለምን አይን ነው እያጠፋ ያለ፣ በጣም ስለዚህ፣ ትንሿ ነገር አይንህን ልትጎዳ ትችላለች። ሌላ ቦታ ላይ መኖሯን ማታቃት፣ ትረፍብህ፣ ትረፍበት። ሰው ነግሮህ እንኳን ችላ የምትለው ነገር እንዲህ ሊጎዳ ይችላል። እና አሁን እንግዲህ እዚህ ውስጥ እኛ የምንማማረው ምንድን ነው? እየጸለይን ነው፣ እየሰገድን ነው፣ እያገለገልን ነው፣ ክርስቲያንን ማተባሰር ያለው ነው፣ ጠላ አድርጌ ያለው ኦርቶዶክሶኛ እየኖርኩ ነው ብለን እንኖራለን ግን አይን የሆነው ህይወታችን ላይ ልጆቻችን ይሆናሉ፣ ገንዘባችን ይሆናል። አይን ብለን የምናስበው ልክ እንደ አይናችን የምንሳሳለት ጉዳይ ላይ ያርፍና ያጠቃናል። የዓለማችን ልብ ላይ ያርፏል ብሎ የተናገረው አንድ ሊቅ ልክ እንደዚህ አድርጎ ሲናገር ደስ ይላል፣ ይገባናል። እኛም የገባንን ደግሞ እንደዚህ አድርገን ደግሞ ለዓለም እናስተላልፋለን። ምናልባት ይሄ መምህር የራሱ ዩቲዩብ ቢኖረው እኛንም የሚገስጽበት ህዝቡንም የሚያስተምርበት የራሱ የሆነ ነገር ይኖረዋል ብዬ አስባለሁ። ዩቲዩብ በመክፈቱ ማን ደስተኛ እንደሆንኩት አውቃላችሁ። ዲያቆን ሄኖክ ኃይሌ ጀምሮ ነበረ፣ ደስ የሚል አስተምሮ ጀምሮ ነበር። ከዛ አቆሙ። ጃንደረባው ሲጀመር ዩቲዩቡን አቆሙ። የስብከት ጀምሮ ነበር፣ ስቱዲዮ ቁጭሮ የሚያስተምርበት በሳምንት ሁለቴና አን ይልቅ ነበረ። ከዛ ቆመ። ኦፊሻል ዲያቆን ሄኖክ ኃይሌ ምናምን የሚል ዩቲዩብ ነበረው፣ እና ባያቆሙ ደስ ይለኛል። እየሰማናቸው እየተራረምን ብንሄድ ደስ ይለናል። ሊቃውንት የራሳቸው የዩቲዩብ ገጽ ቢኖራቸው ደስ ይለናል። ቁጭ ብለን እንደ ማንኛውም ሰው እንማራለን። እሺ፣ ወደ ንግግሮቹ ስንመጣ ኃይለ ቃል አለው በውስጡ። እኛ የእኛን ትምህርት በደንብ አድርጎ የሚያጠናክርልን ምንድን ነው? ቤተሰቦች ሰይጣን ስሙ ስለተደጋገመ አይደለም ጉልበት የሚያገኘው፣ ስሙ የተደጋገመበትን ዓላማ ሲያቀውን እና እባክህን ብላችሁ ጠርታችሁት ከሆነ የደጋገማችሁት አረ፣ ችግር የለውም ብሎ ይመጣል። እኛ በተደጋጋሚ ግን ይህን ስም እያነሳን እንድትቃወሙትና እንድትገስጹት የምናደርግበትን መንገድ በሌላ ነገር የሚገለብጡ ሰዎች አሉ፣ እንድትፈሩት እስኪመስል ድረስ ወይም እንድታከብሩትና እንድታመልኩት እስኪመስል ድረስ መዋረዱን በየጊዜው ስንል ስለምንናገር፣ ለምንድን ነው ኛ መደጋገም ያስፈለገው? አንዱና ትልቁ ጉዳይ አብዛኛው ህይወታችን በእሱ ስለተያዘ፣ የዓለም ዓይን የዓለም ልብ ላይ ተቀምጠዋል ነው ያለው መምህሩ። የተዋህዶ እምነታችን ዋና ልብ ላይ ነው የተቀመጠው። እንዴት በሉ፣ አብነት ትምህርት ቤት የቤተ ክርስቲያናችን ትልቁ ልብ ነው ዓይን እኮ የክህነት ዋና ልብ ላይ ነው የተቀመጠው። የቤተ ክርስቲያናችን ትልቁ ስልጣን ማን ነው? ክህነት። ዲያብሎስ የተቀመጠው ክህነታቸው ላይ ማለት እስኪመስል ድረስ፣ ክህነት ድብትርና፣ ክህነት ጥንቁልና፣ ክህነት መጽሐፍ ገላጭ ወይም ደግሞ ስር ማሽቀጠል በጣሽ አብሮ የሄዳለ የተባለ እስኪመስል ድረስ ክህነትን እየታከከ ነው የሚሄደው። ልብ ማለት ያለ የቤተ ክርስቲያናችን አይን ላይ አብነት ትምህርት ቤቱ ላይ ክህነቱ ላይ ያውም ዋናዎቹ አባቶች ተብለው የሚጠሩት ላይ አይደል ያለው። በዚህ ቤተክርስቲያናችን 18 ሚሊየን ፕሮቴስታንት ነው የተነጠቀችው። እንደ 18 ሚሊዮን ውስጥ 3 ሚሊዮን ከምስልምና እና ከሌላ እምነት የመጡ ናቸው ብንል 15 ሚሊዮን እንበል እሺ። የህዝብ ቆጠራው ነው ቁጥሩን ያበዛው ብለን እንደ 12 ሚሊዮን ናቸው እንበል ፕሮቴስታንቶች። የውሸት ነው እኮ ከተባለ፣ ዘረፋ ነው ቁጥሩ ከተባለ፣ ለማስደንገጥ ነው ቁጥሩን የጨምሩት ተብሏልና፣ 10 ሚሊየኑ ኦርቶዶክስ ነው ሰነፉ በቄስ ያኮረፈ በዲያቆን በፖለቲካ ያኮረፈ በመዝሙር የተሳበ በጥቅማ ጥቅም የተሳበ ፕሮቴስታንት አግብታ ፕሮቴስታንት አግብቶ የሄደ የሸፈተ እንጂ በትክክል ቤተክርስቲያን የሚያውቃት እየጾመ እየጸለየ እየሰገደ እያነበበ ኮርስ እየተማረ የቤተክርስቲያን ልብ በደንብ የሚያውቅ ሰው ዲያብሎስ ልቡ ላይ ተቀምጦ መናፈቅ አይሆንም ብዬ አስባለሁ። ሌላው ለምንፍቅና ከሚያደርሱ ነገሮች ውስጥ አንዱ የድብትርና አሰራር ነው። አብዛኞቹ መርጌታዎች በዚህ ተዋርሶ ውስጥ ያሉ ስለሆኑ ለምን ፍቅና ይዳረጋሉ ለምን ፍቅናም ይዳረጋሉ። ስለዚህ ብዙ ሰው ለገበያ ለመስተፋቅር ለስንፈተ ወሲብ ለምን ለምን ብሎ ያሰራል። የገባበት መንፈስ ይዞት እልም ለምን ልባችን ላይ ወይም ደግሞ ዓይናችን ላይ ስለሆነ ቅጠሏዋ ማለት ዲያብሎስ ነው ብሏል መምሩ። አስተውሉ፣ በጣም አሪፍ የሆነ ሐሳብ የተናገረው ዲያብሎስ ቅጠል ሆኖም ግን ዓለም ዓይኑን ከሰጠው ልቡን ከሰጠው ሕሊናውን ከሰጠው እንዴት አይነግስም? ግን ኃይለኛ እና መምህሩን እናመሰግናለን። እግዚአብሔር ያክብርልን።